ዛሬ ደግሞ ባለትዳር ሆናችሁ ከኢትዮጵያ ወደ አረብ ሀገር የመጣችሁ ና እንዲሁም ልጆቻችሁን ጥላችሁ የመጣችሁ እህቶቼ ልጆቻችሁን እስፔሻሊ ከባላችሁ ጋር ጥላችሁ የመጣችሁ እህቶቼ አንዳንድ ነገር ምነግራችሁ ይሆናል ነባር ቤተሰቦቼ እጅግ በጣም አኩርታችሁኛል ትላንትና ላይክ አድርጎ ለብዙ እህቶቻችሁ እንዲደርስ ባልኩት መሰረት የትላንትናውን ቪዲዮ አስር ሺህ ሰው አይቶታል በጣም ደስ ብሎኛል። አኩርታችሁኛል። ሞር ሞር ለእናንተ የሚጠቅም ነገር እንድሰራ ነው ያደረጋችሁን። በጣም ወዳችኋል፣ አከብራችኋል። አሁንም ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጋችሁ እንዳትረሱ ስቶሪያችሁ ላይ አዲስ የሆናችሁ ደግሞ ቤቱ ቤታችሁ ነው። ጠቃሚ ጠቃሚ ለእናንተ ይገባችኋል ይጠቅማችኋል ብዬ የማስባቸው ነገሮችን ለእናንተ እመጣ እመጣለሁኝ። ላይክ ስታደርጉኝ ደግሞ የበለጠ እበረታለሁ ማለት ነው። ምንድን ነው አሁን ይሄ ቪዲዮ እንመልከት እስኪ

ግን የወለዳችሁ እናት ግን ወለዳችሁ እናቴ፣ እውነት ግራ እናቴ፣ ምን ይሻለኛል? ብዙ ጊዜ ምን ሲፈልጉ ነው የኢትዮጵያ ወንዶች ልጆቻቸውን የሚመቱት? ሚስታቸው አረብ ሀገር ሸኝተው ከዛ በኋላ እነሱ እንደፈለጋቸው ለመሆን ብር እንድትልክላቸው በልጆቹ እንደ ወጥመድ ማለት ነው። ፊልም አይታችኋል የቱርክ ፊልም፣ ልክ እንደዛ ነው የሚያደርጓችሁ ማለት ነው። እናንተ ደግሞ መሞኘት የለባችሁ ልጅ ጥላችሁ ስትመጡ አባታቸው ጋር ጥላችሁ እንዳትመጡ ባካችሁ፣ አደራችሁ። ምናልባት እናት ከሌላችሁ ቤተሰብ ከሌላችሁ እንጂ ልጆቻችሁ ምንም ይሁን ምንም እናታችሁ ጋር ጥላችሁ ነው። እናታችሁ እዚያ ሀገር ላይ እናንተ ስራ ፈታችሁ ብትሰቃዩ፣ ብር ብታጡ፣ ብትቸገሩ፣ ባትልኩም እናታችሁ የበላችሁን ምግብ ለልጆቻችሁ ታበላለች። ልንገራችሁ ማለት ነው። ወንድ ግን ልጁ የሚረሳ ወንድ ነው ያለው በአሁኑ ሰዓት ማለት ነው። እሱ አሁን ከሌላ ሴት ጋር ለመጋደም ለመቃም፣ ክትፎውን ለመብላት ነው ልጆቹ የሚቀጠቀጠው እንጂ ወንድ ከሆነ ወንድ ከሆነ እንዴት የገዛ ልጆቹ በሶኬት እየገረፈ ለእናት በቪዲዮ ያሳያታል? በዚህ ልክ የኢትዮጵያ አብዛኞቹ ወንዶች እኔ አብዛኞቹ መቶ ፐርሰንት አላልኩኝም፣ ግን አብዛኞቹ ወንዶች እንደዚህ እያደረጉ ነው፣ እናትየውን አመድ የሚያደርጓት። አሁን እሱ ልጅ መምታት ነበረበት አልነበረበትም? እንደውም ለእሷ የሚያስብላት ለእሷ የሚወዳት ቢሆን ልጇን በስነስርዓት አጥቦ አጣጥኖ አልብሶ አሳምሮ ፎቶ ልኮላት እሷ ብር እንድትልክለት ነበር ማድረግ የነበረበት ማለት ነው። ግን እሱ ምን አደረገ? ይበልጥ የእሷ ጥላቻ በልጇ ላይ እየተወጣ ነው። ስለዚህ ልጆቻችሁም ባላችሁ ጋር ጥላችሁ የምትመጡ እህቶች በጣም ጥንቃቄ አድርጉ ማለት ነው። የእናንተ እልህ በልጆቻችሁ ላይ ነው የሚወጣው። አንዳንድ ባለጌ ውሻ አባት ማለት ነው። ወላሂ እውነቴን ነው። እኔ መቶ ፐርሰንት አላልኩም። እባካችሁም እንደዚህ ስል እኔ ወንድም አለኝ፣ እህቶች ወንድሞች አሉኝ፣ አባቴም ወንድ ነው ግን አባቴ እንደዚ አይነት አባት አይደለም። ይቅርታ አድርጉልኝና ማለት ነው ለልጆቹ አህያ የሆነ አመድ ለብሶ ቀን ስራ ሰርቶ ያሳደገን፣ የምሬን ነው። ቀን ስራ ቢያጣ ቢያጣ ቀን ስራ ስላችሁ፣ አናጤ ነው አባቴ። ቆርቆሮ ምናምንም ይሰራል፣ ጅብሰን የተለያዩ ነገሮችን ይሰራል፣ ባለሙያ ነው። እንደዛ ሆኖ ነው እኛን ያሳደገን። ገበሬ ነው፣ ልም ያለ ገበሬ። ቢያጣ ቢያጣ እኛን አይገርፈንም ሚገርበን እኛን ለማስተማር ነው እንጂ እናት ብር እንድታመጣ እናት ሰርታ እንድታመጣ አይደለም። አይደል እንዴ? ስለዚህ ልጆቻችሁን ጥላችሁ የምትመጡ እህቶቼ ከመጀመሪያው አስቡበት። ይሄ ቪዲዮ ሼር አድርጉት። የሚላቸው አብዛኞች እህቶች ወደ አረብ ሀገር ሲመጡ ባላቸው ገፋፍቷቸው ምናምን ስለሆነ ልጆቻቸውን እዛው ነው ጥለው የሚመጡት። እባክሽ ማሰብ መጨነቅ ማትፈልጊ ከሆነ እድሜሽ ማሳጥር ማትፈልጊ ከሆነ ልጅሽን እናትሽ ጋር ጥለሽ ነይ። ምንም ይሁን ወላሂ እናትሽ እውር ለምን አትሆንም። ልንገራችሁ ማለት ነው ልጅሽ እንደ እራሷ ልጅ እንዳንቺ ትወዳለች። የልጇን ልጅ እናት ትወዳለች። አያቶች የልጅ ልጆቻቸውን ይወዳሉ። አንድ ልብ ሆነሽ ለመስራት ከፈለግሽ ማለት ነው። አስባችሁታ፣ በጣም ይከብዳል። አሁን እዚህ ጋ እሷ ለልጆቿ ብላ ነው የምትንከራተተው። አስባችሁታ፣ ምናልባት እች ልጅ ኮንትራት ቤት አልተመቻትም ሊሆን ይችላል። ከዛ ጠፍታ ነው የምትሰራው። ጠፍታችሁ ጠፍታችሁ የምትሰሩት ታውቁታላችሁ። አንዴ ስራ ትፈታላችሁ፣ አንዴ ስራ ታገኛላችሁ፣ አንዴ ገንዘብ ይኖራችኋል፣ አንዴ ገንዘብ አይኖራችሁ አይደል እንዴ? ስለዚህ ያ ገንዘብ የሌላት ጊዜ እቺ የወለደቻት ልጅ ግዴታ መቀጥቀጥ አለባት ማለት ነው። እንደሱ አስተሳሰብ አብዛኞቹ ወንዶች እንደዚህ ነው የሚጠቀሙባቸው። እባካችሁ ቤተሰብ ካላችሁ፣ ቤተሰብ ካላችሁ፣ ባልሽ ጋር ጥለሽ አትምጪ። ልጅሽን አደራ። ወላይ እውነቴ ነው። ሚዲያ ላይ ከምንሰማው አንጻር በአሁኑ ሰዓት ባልም አይታመንም፣ ልጅ ጥለሽበት ለመምጣት ብቁ አይደለም። ገብቶሻል አይደለ? ሰይጣን ናቸው። በቃ በጥቅሉ አብዛኞቹ ወንዶች ሰይጣን ናቸው። እንዴ ቢያርዳትስ? አሁን እቺ ልጅ ገርፎ ገርፎ ገርፎ ቀጥቅጦ ቀጥቅጦ ልጇ ያሳየት በቪዲዮ ብር እንድትልክለት ብሎ ግን አሁን ደግሞ ቢገላትስ? ቢገልባትስ? እቺ እናት ጤነኛ ትሆናለች? በአላህ ስም ወላሂ፣ እቺ እናት እንዲያውም ይገባታል፣ እንደዚ አይነት ነገር፣ እንደዚ አይነት ስቃይ ይገባታል። አይገባትም አይገባትም። ግን ጥንቃቄ አድርጉ። አሁን እቺ ሴትዮ ብር እየላከች ሁሌ ማረብ ሀገር ልትኖር ነው? ወይስ እኔ እንደ ሀሳብ እንደ ሀሳብ እንደዚህ አይነት ልጆቻችሁን ጥላችሁ ኢትዮጵያ ባላችሁ ጋር ጥላችሁ የመጣችሁ ሰዎች እንደ ሀሳብ ሄዳችሁ ልጆቻችሁ እንደው ከባል ጋር ብቻ ከምትጥሉ ወላሂ ቤተሰብ ከሌላችሁ ቤት ተከራይታችሁ ለሰራተኛውን በወር አስር ሺ ጥሩ ደሞዝ እየከፈላችሁ ልጆቻችሁ ብታስተዳድርላችሁ እንደ ሀሳብ ማለት ነው። እንደዚ ይሻላል ይመስለኛል። እናታ ደቺ ሴት አሁን ስራ አጣ ቢሆንስ ገንዘብ ኖሯት ባይሆንስ እሷ ግን በልጇ እያስፈራራት ማለት ነው። እንደዚህ አይነት በርካታ ሰዎች ባለጌ ሰዎች አሉና ተጠንቀቁ፣ እባካችሁን ጉዶቼ። ከእንደዚህ አይነት ባልም አላህ ይሰውራችሁ፣ አላህ ይጠብቃችሁ፣ ሁላችንም አላህ ይጠብቀን። በጣም የሚዘገንን ነገር ነው፣ ለማየት የሚዘገንን ወላ፣ በጣም ይዘገንናል። በቃ እንዴት አባት በዚህ በቴክኖሎጂ ዘመን ላይ አባት በልጁ ላይ ይጨክናል። ድሮስ፣ ኦኬ፣ እንገረፍ እንድንማር፣ እንድንጠነክር፣ ከባህል እንዳናፈነግጥ ነው እየተገረፍ ነው። ዘንድሮ ግን እናት ብር አላከችም ተብሎ ልጅ መገረፍ አለበት ብዬ እኔ አላምነው ወላሂ። በጣም አሳዘነች እንቺ እናት ማለት ነው። አላህ ስቱራሌሽ እንሻላህ፣ አላህ ይጠብቅሽ፣ ባለሽበት ቦታ ምሽ ነው። ሀሳብሽን አላህ አሳክቶ ለሀገር ሸብቀሽ፣ እኔ ውድ እህት በጣም አዝኛለሁ ይህን ቪዲዮ ስመለከት ሁላችሁም ተጠንቀቁ። ለጥንቃቄ ያህል ነው የነገርኳችሁ። ከመቶ ፐርሰንት በላይ አምናለሁ። ልጆቻችሁን ጥላችሁን የመጣችሁት ግን የልጆቻችሁን ነገርም አደራ። እንዴት ነው ከዚህ ባል ባዳ ነው ባይዘው የታውቃላችሁ አይደለ? ወላሂ ባዳ ነው፣ ለልጁም እንኳን ባዳ ነው ባል። ካልተመቸው በስተቀር በችግር ውስጥ እንደናት ችግር ተገፍቶ ልጁን አያሳድቅም አባት። በጣም የሚያሳዝን ነገር ነው ማለት ነው። እና ይከብዳል። ለማውራት፣ ለማየት፣ ለመስማት እራሱ የሚከብድ ነገር ነው እያየን ያለነው ዘንድሮ። ምንም ማድረግ አይቻልም። እና በቀጣይ ባሪ ቪዲዮ እንገናኛለን። እወዳችኋለሁ።